ሰላም የንቁ ቤተሰቦቻችን፣ የለተሰኞ ዋና ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎች ጋር እኔ አድናት ነኝ፣ አብራችሁን ቆዩ። ዐራት ዐይና ቆሞስ አባ ይባቤ በላይ ከዚህ ዓለም ድካም ማረፋቸው ተሰማ። እንደሚከተለው ይቀርባል። ዐይና ቆሞስ አባ ይባቤ በላይ የትርጓሚ መጽሐፍት የአቡሻርና የፍትሐ ነገሥትና የቅኔ መምህር የክብረ ደናግልና ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ከዚህ ዓለም ድካም አርፈዋል። ሥርዓተ ቀብራቸው ለ38 ዓመታት ወንበር ዘርግተው ባስተማሩበትና በርካታ ሊቃውንትን ባፈሩበት በክብረ ደናግል ቅዱስ ላሊበላ አንድነት ገዳም ነገ ማክሰኞ 23 ቀን 2018 ዓ.ም እንደሚፈጸምም ተነግሯል። በእኔ ታይባቤ በላይ እረፍተ ሥጋ የተሰማን ሐዘን እየገለጽን ለመንፈስ ቅዱስ ልጆቻቸውና ለገዳሙ መነኮሳትና መነኮ ሳይት መጽናናት እንመኛለን። አያይዘውም ብጹዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በአራት አይና ቆሞስ አባ ይባቤ በላይ እረፍት የተዘማቸውን አዘንም ገልጸዋል። ይህ ዘመን ቤተ ክርስቲያን ለሀገር ምልክት የሚሆኑ ታላቅ ሊቃውንት ልጆቿን እያጣች ያለችበት ጊዜ ነው። በዛሬው ዕለትም ቤተ ክርስቲያናችን በስስት የምትመለከታቸው ሊቃውንት ልጆቿ አንዱ የሆነው አራት አይና ይባቤ በላይ አርያ ስላሴ በሞት ተለይተና ሲሉም ተናግረዋል። በሊቁ እረፍት የተዘማነን ጥልቅ አዘን በባህር ዳርና በሰሜን ጎጃም ሀገረ ስብከት እየገለጽን እግዚአብሔር ለቤተ ክርስቲያናችን መጽናት እንዲሰጥ እንመኛለን ሲሉ አክለውም ተናግረዋል። የሎንዶን ጸሐራ ጽዮን ቅድስት ማርያም ቤተክርስቲያን ተጠናቆ አገልግሎት ማስጀመሩ ተገለጸ። ተጨማሪ ያለን በዩናይቲድ ኪንግደምና የአየርላንድ ሀገረ ስብከት የምትገኘው የሎንዶን ጸሐራ ጽዮን ቅድስት ማርያም ቤተክርስቲያን ተጠናቆ በብፁዕ አቡነ ያቆም የሩቅ ምስራቅ እንግሊዝ እና አየርላንድ አካባቢው ሀገረ ስብከት ሊቀ ጳጳስ ተባርኮ አገልግሎት መስጠት ጀምሯል። በዩናይቲድ ኪንግደም እና አየርላንድ ሀገረ ስብከት የምትገኘው የሎንዶን ጸሐራ ጽዮን ቅድስት ማርያም ቤተክርስቲያን ከተመሰረተች አምሳ አመት ማስቆጠሯንም ተናግረዋል። ለረጅም አመታት ቋሚ ህንጻ የቤተ ክርስቲያን እንዲኖራቸው የደብሩ ካህናትና ምእመናን ከፍተኛ ጥረት በማድረግ የሚታደስ ህንጻ የገዙ ሲሆን ነገር ግን ይህን ለማሳደስ ለአገልግሎት አመች እንዲሆን ለማድረግ ብዙ ወጪ እንደጠየቀም ተናግረዋል። ይህንም ወጭ በሚሸፍን የገንዘብ እርዳታ ማሰባሰቢያ አስፈላጊ በመሆኑ በዶንኪቲዩ ሚዲያ ባስተላለፍነው አለም አቀፍ እርዳታ በባለፈው አመት ተሳስወር ላይ የቅድስት ቤተክርስቲያናችን አገልጋይ ካህናት ሰባኪያና መዘምራን በተሳተፉበት ለግንባታና ለእድሳቱ የሚያስፈልገውን ወጪ በመገኘቱ የህንጻ እድሳቱ ስራ ተጠናቆ በትናንትናው ዕለት በብጹእ አቡነ ያዕቆብ የዩናይትድ ና ኪንግደም አየርላንድ የሩቅ ምስራቅ ሀጉረ ስብከት ሊቀ ጳጳስ ህንጻ ቤተ ክርስቲያኑም ተባርኳል። በዕለቱም የሀገረ ስብከቱ ስራ አስኪያጅ መላከ ገነት ቀሲስ ከፍ ያለው አስቻለው፣ የደብሩ አስተዳዳሪ መላከ ጽዮን ቀሲስ አብተ ማርያም፣ አባቶች፣ ካህናት ና ሰባኪያን ዘማሪያን እንዲሁም ተጋባዥ የሆኑ እንግዶችም ተገኝተውበታል። ይች ዕለትም ለደብሩ ምዕመናን ከፍተኛ ደስታን የሰጠ ሲሆን እግዚአብሔር አምላክ የሚመሰገንበትን ቦታ በማግኘታቸው ሀገራችን በጣም ደስ ብሎናል፣ ሲሉም ተናግረዋል። ብፁዕ አቡነ ዳንኤል የአፋር ሀገረ ስብከት ሊቀ ጳጳስ ስለደብራቸው ለደብራቸው የካቴድራልነት ስያሜ ሰጡ። እንደሚከተለው ይቀርባል። የሆነ ደስ የሚል ምስራች ነግራችኋለሁ፣ ዛሬ ታዳምጣላችሁ። የሆነ ምስራች ነግራችኋለሁ፣ ዛሬ ወደኋላ አድምጡ፣ በደንብ እንዳትወጡ፣ እንዳያመልጣችሁ እንዳያመልጣችሁ። እንግዲ እቺህ ቤተ ክርስቲያን በአፋር ካሉት አድባራት ገዳማት ቀደምት ናት። ቅድምም መምህራኑ ለመግለጽ ሞክሯል። ከብፁ ወቅዱስ አቡነ ጳውሎስ ጀምሮ እቺን ቦታ ረግጦ ባርኳታል። አልፎም ተርፎ የጳጳስ መቀመጫ እንድትሆን ጭምር እሳቸው እንደተናገሩ ነው። ታሪኩን የሚረዳ የሚሰማ፣ እና ለዚች ቤተ ክርስቲያን ያላቸው አክብሮት ያላቸው ትኩረት የተለየ ነው ማለት ነው። ከብፁዓን ወቅዱሳን ፓትሪያርኮች ጀምሮ ማለት ነው። ይህንኑ መነሻ በማድረግ ይቺ ቤተ ክርስቲያን በልማትም በሌላውም በሌላውም በትጋት በትኩረት በእድገት ላይ ነው ያለችው። ታሪኩን ተከትሎ ስናየው፣ ቀደምትነቷንም ተከትለን ስናየው እንደተረዳ ነው። በቦታው ላይ ያሉት ሰበቃ ጉባኤና አስተዳዳሪው ደግሞ በዘንድሮው ለየት ያለ ጥሩ ዜና ይዞ ወደኛ እኛ ቀርቧል። ይህ ምንድን ነው? ይህቺ ቤተክርስቲያን ልማት አልምታለች። በልማቱም ቢሆን በቀደምትነቷም ቢሆን በሕዝቧ ታታሪ የነቁ የተጉ በመሆናቸውም ምእመናኖቻችንን እንዲደሰቱ የሊቀባጳሱ መቀመጫም በመሆኗ እኛም ሳን ሰንፍ የሚገባውን የቻልነውን ደክመናል፣ ፍሬም አፍርተናል ብሏል። እኔም ደግሞ አይቻለው በዚህ ቦታ የሳይንስ የዓለማዊ ትምህርት ቤት ተገንብቶ ትምህርት ቤቱ ያው ተማሪዎች እየተማሩ ነው የሚገኙት። የአብነት ትምህርት ቤትም እንደዚሁ እየተማሩ ተማሪዎች በቅዳሴ፣ በዜማ፣ በንባብ እየሰለጠኑ ነው የሚገኙት። በሌላው በህክምና ክኒሊክ ክኒሊክን ሰርቶ በኪራይ እያከራዩ ምዕመናኑ እየተጠቀሙበት ይገኛል። ሌላው ሱቆችንም እንደዚሁ ለልማት የሚሆን አከራይቶ በጥሩ ደረጃ ገቢም እያስገኘ ይገኛል። እና እንግዲህ አሁን ሊነግራችሁ ምስራችሁን ላበስራችሁ የፈለግኩት የቀረበልኝ ይህንን አሁን የተናገርኳቸውን ነገሮችን መስፈርት የሚያደርግ አንድ ነገር አለ። እሱ ምንድን ነው ካላችሁ፣ ደግሞ በአፋር ሀገር ስብከት ውስጥ እስከ አሁን ካቴድራል የሚል ስም የያዘ ቤተ ክርስቲያን የለም። ስለዚህ ከዚች ደብር የሚቀድም ስለሌለ ዛሬ ደብረ ሳሌም ቅድስተ ቅዱሳን ማርያም ገዳም ካቴድራል ማርያም ገዳም ብለን ሰየ

ፓትርያርክ ጠቅላይ ጽህፈት ቤት ለረጅም ዓመታት ያገለገሉት መጋቤ ሥርዓት ስብሐት ምስጋናው ከዚህ ዓለም ድካም ማረፋቸው ተሰማ። እንደሚከተለው ይቀርባል። መጋቤ ሥርዓት ስብሐት ምስጋናው በቀድሞ አጠራር በወሎ ክፍል ሀገር በላስታ ቅዱስ ላሊበላ አውራጃ በቀኝ መቀቴና ሸደሆም ወረዳ ልዩ ስሙ ኦፍ አጽና ወፍጮ ማርያም ደብር በ1930 ዓ.ም ሰኔ 16 ቀን ከአባታቸው ከመምሬ ምስጋናው ገቡሩና ከእናታቸው ከወይዘሮ ሰገድ ይግዛውም ተወልደዋል። በተወለዱበት ሀገር በአል እድሜያቸው ለትምህርት ሲደርስ ከተለያዩ ሊቃውንት ከፊደል ጀምሮ የቅኔ መጽሐፍ ትርጓሜና ሌሎች ትምህርቶቻቸውንም በብቃት ተምረዋል። ማዕረገ ዲቁና ከብፁዕ አውነ እንድሪያስም ተቀብለዋል። መጋቤ ሥርዓት ስብሐት ምስጋናው በተማሩበት ከፍተኛ የቤተ ክርስቲያን ትምህርት ቅድስት ቤተ ክርስቲያን በሙሉ አቅም ቅንነት እያገለገሉ ያሉ ለሀገርና ለቤተ ክርስቲያን ጠቃሚ ሰው በመሆናቸው የተመለከቱት የወቅቱ የስራ መገናኛ ሚኒስቴር የነበሩት ባላምባራስ ማዕተም ስላሴ በኋላ ብላቲና ጌታ የተባሉ ሚኒስቴር የመጋቤ ሥርዓት ስብሐትን የእጅ ጽሁፍ በጥራት በመመልከት የታይፕራይተር አገልግሎት በሳቸው ጽሁፍ ጥራት እንዲሸፈን ለማድረግ በስራ መገናኛ ሚኒስቴር በቋሚ ጸሐፊነት ተቀጥረው ለአምስት አመታት በማገልገል ችግራቸውንም አቅለዋል። በመቀጠልም በብፁዕ አቡነ እንድርያስ ለጎንደር ሀገረ ስብከት የብፁዕነታቸው ልዩ ጸሐፊ ሆኖ በቅንነትም አገልግለዋል። ከዛም አዲስ አበባ መጥተው ከ1972 እስከ 1994 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት በሰበካ ጉባኤና በልዩ ልዩ መምሪያዎችም አገልግለዋል። መጋቤ ሥርዓት ስብሐት ምስጋናው በሀገር ውስጥና በሀገር ውጭ በልዩ ልዩ መንፈሳዊ አገልግሎት ለቅድስት ቤተ ክርስቲያን አገልግሎትም አበርክተዋል። መጋቤ ሥርዓት ስብሐት ምስጋናው በ88 ዓመታቸው አመታቸው ከዚህ ዓለም ድካምም አርፈዋል። ህዳር 22